ወይዘሮ ሜላት የሀንዬን አባት የሕክምና ወጪ አቋረጠች። ሀንዬ በጣም ጨነቃት። ምን ማድረግ እንዳለባት ሁሉ ማወቅ አልቻለችም። ምላሴ ሀንዬ፣ ሁላቸውም በዙሪያዋ ያሉ ጓደኞቿ በጣም ተጨነቁ ይህን ሲሰሙ። ሀንዬም ደግሞ ይህን ስትሰማ ቀጥታ ሂዳ ለወይዘሮ ሜላት እባክሽን የአባቴን ነፍስ አድኝልኝ ብትላትም ልሰማት አልቻለችም። ሁላቸውም ተጨነቁ። አይደለም ሀንዬ፣ ምላሴ እና ሀናንም ምን ማድረግ እንዳለባቸው ለሀኒ አባት ህክምና ከየት አምጥተው ማሳከም እንዳለባቸው ሁሉ ሲመካከሩ ነበር። መታደል ነው ግን ቢያንስ ወይዘሮ ሜላት ባሰማት እንኳ ሌሎች በዙሪያዋ ያሉት ጓደኞቿ ቢያጡም ቢነጡም ከጎኑ አቁመውላታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ፣ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይዘት ትርፍ ይበልኝ ያላ ህዝነት በረከቱ አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። ለቤቴ አዲስ የሆናችሁ ቤተሰቦች ቪዲዮ ላይ ሰብስክራይብ፣ ላይክ እያረጋችሁ እንዲጀምሩት የዶል ምልክቷን በመጫን እንዲጀምሩት በአክብሮ ትጋብዛችኋለሁ። ነባር ቤተሰቦቼ ደግሞ ላይክ፣ ሼር እያረጋችሁ ያላችሁን ሀሳብ፣ አስተያየት በኮሜንት እየሰጣችሁ እንድታበረታቱኝ ሁላችሁም በአክብሮ ትጋብዛለሁ። ውድ የምታበረታቱኝ ወገኖቼ አላህ ኸይር ይገዛችሁን ይክፈልልኝ አብልጦ አብዝቶ ይስጥልኝ። እወዳችኋለሁ፣ አከብራችኋለሁ፣ ይዛችኋለሁ ከኔ በላይ ደግሞ አላህ ይውደዳችሁ ያክብራችሁ። እያልኩኝ እንግዲህ ወደ ቪዲዮ ስናልፍ ዛሬ ይዤላችሁ እየቀረብኩት ኖላዊ ክፍል 51 ነው ማለት ነው። እንግዲህ በክፍል ሀምሳ አንድ ላይ ዶክተሩ ወደ ሀንዬ ወደ ሀና ጋር ይሄዳል ማለት ነው። እንግዲህ አቶ ኖላዊ በተኙበት ግርር ብለው እንደቀሩ ናቸው ማለት ነው። ምንም አይንቀሳቀሱም፣ አይናገሩም፣ ምንም አይሉም። ከዛ እንግዲህ ሀንዬን ዶክተሩ እንዴት አደርሽ ይላታል ማለት ነው፣ ገብቶ እግዚአብሔር ይመስገን። እንዴት ነክ ዶክተር፣ አባባ እንዴት ናቸው ይላታል ማለት ነው። ያው እንደምታየው ነው አይናገር አይጋገር ስትለው፣ እንግዲህ ይቅርታ፣ ዶክተሩም እንግዲህ ሙቀቱን ምናምን ያይና ጥሩ ሁኔታ ላይ ናቸው ነው ያሉት ይላታል ማለት ነው። አንቺ እንደምትይው አይደሉም ተሽሏቸዋል እኮ። ታዲያ ለምንድነው ነው የማይ የማይነቃው ትላለች ማለት ነው። ዶክተሩም የም እንግዲህ ሀና ተነጋገርን እኮ ቀጣዩ ህክምና ከተደረገላቸው በኋላ ነው መንቃት የሚችሉት ብዬሽ ነበር እኮ ይላታል ማለት ነው። ዶክተሩ ማለት ነው። አንዴ የም እንዴ ቆይ ለምንድነው ቀጣዩ ህክምና የማይደረግለት ትላለች ማለት ነው። ዶክተሩም እኔም ስለሱ እንድናወራ ነው አሁን የመጣሁት ይላታል ማለት ነው። እሺ ምንድን ነው የምናወራው? ትላለች ማለት ነው። ሀንዬም ምን መሰለሽ ና ይላታል። በአባትሽ ጉዳይ አዲስ ነገር ተፈጥሯል ይላታል። እንዴ ምን ተፈጠረ ዶክተር? ትለዋለች። ቀጣዩን ህክምና ለማድረግ በጣም አስቸጋሪ እየሆነ ነው ይላታል ማለት ነው። እሷ እንግዲህ በጣም ትደነግጣለች ይህን ስላት። እንዴት ያው ህክምናው የሚደረገው በነ ወይዘሮ ሜላት ድርጅት እንደሆነ ታውቂያለሽ ይላታል ማለት ነው። አዋውቃለሁ ስትለው እንግዲህ ዶክተሩም እንግዲህ የእነ ወይዘሮ ሜላት ድርጅት ከዚህ በኋላ ለአባትሽ ህክምና ድጋፍ እንደማያደርግ ገልጾልናል ይላታል ማለት ነው። እውነቱ ነው ዶክተሩም ደውላ እንግዲህ ወይዘሮ ሜላት ህክምናውን እንዳቋረጠችና ለሀናን እንዲነግራት አስረድተዋል ማለት ነው። ምን በጣም አዝናለሁ ይላታል። ዶክተሩም ሀና ድርጅቱ እንዲያቆመ ዶክተርሩም ሀና ድርጅቱ እንዳያቆም የቻልነውን አድርገን ነበር፣ ነገር ግን አልተሳካም ይላታል ማለት ነው። ወይኔ እናቴ መብርሃን ትላለች። እናቴ እና አሁን እኮ ይላታል ዶክተሩ ማልቀሱ ምንም የሚጠቅም ነገር የለውም ይላታል ማለት ነው። ምን ማድረግ እችላለሁ ትላለች እሷም። እንግዲህ ይህ ቀን እኮ እንዳይመጣ ስሰጋ ነበር ትለዋለች። ተረጋጊና ምን ማድረግ እንዳለብሽ አስቢ ይላታል ዶክተሩ ማለት ነው። ምን ማድረግ አለብኝ አልችልም፣ ዶክተር ትለዋለች። ምን ማድረግ እችላለሁ ትላለች ማለት ነው። ዶክተሩም እንግዲህ የሚቻል ከሆነ ገንዘብ የሚገኝበትን መንገድ ወይም መፍትሄ መፈለግ ነው ይላታል ማለት ነው። አለበለዚያ ግን የመጨረሻው አማራጭ አባትሽን ይዞ መውጣት ነው ይላታል ማለት ነው ዶክተሩ። አንዬም እንግዲህ እንዴ ዶክተር፣ እንዴት ነው እንደዚህ ሆኖ ይዤ መውጣት የምችለው ትላለች ማለት ነው። ዶክተሩም እያልኩሽ ያለሁት አልገባሽን መሰል ገንዘብ ስታገኝ ብቻ ነው ይላታል ማለት ነው መታከም የሚችለው ይላታል ዶክተሩ። አንዬም እንግዲህ ዶክተር፣ ምንም ቢሆን እኮ የሰው ልጅ ከገንዘብ ይበልጣል፣ በጣም ይቅርታ ብሏት እንግዲህ

ምክንያቱም ዶክተሩን አስጠንቅቀዋል። ወይዘሮ ሜላት ምንም ማድረግ አይችልም። ዶክተሩ በአሁኑ ሰዓት ማንም ሰው አልተረዳውም። የምር እኛ በፊት ስንፈርድበት ነበር፣ ግን ከሁለት ወገን ሁለው እንግዲህ በጣም እያጨናነቁት ይገኛሉ። እሱ ምንድን ማድረግ አልቻለም። ማለት ማለት ሀን እንግዲህ የሆነ ነገር አድርጌ አባቴን ማሳከም አለብኝ ብላ እንግዲህ ወደ አሲር ትደውላለች። አሲር እንደውላ ቶሎ ድረስ ላይ ትለዋለች ማለት ነው። አሲር ደግሞ ጓደኛውን ተምቹን እንግዲህ ደውሎ ና እንሄድ ይለዋል ማለት ነው። በዚህ ሰዓት ከእንቅልፌ ለምን ትቀሰቅሰኛለህ ቀረህብኝ እኮ ሲለው እኔ ኮተኝ እንዴት ያለ እንቅልፍ ተኝቼ ነበር ይለዋል ተምቹን እንዴት በዚህ ሰዓት ትቀሰቅሰኛለህ? ሲለው ሀና ደውላ ቶሎን አለችኝ ይለዋል እ በዚህ ሰዓት እንዴት ነው? በዚህ ሰዓት ደውላና የምትለህ? በቃ ፋዘር ደየሙ ማለት ነው ይለዋል። በዚህ ሌሊትማ እና ካለችህ ደየመው ነው ማለት ነው ይለዋል። አሴርም እንግዲህ አንተ ልጅ ግን ካፍህ ደህና ነገር አይወጣህም ሚልና አንድ ጊዜ በቴስታ ያቀምሰዋል ማለት ነው። ከዛም ጥሎት እየሮጠ ወደ ሀናን ይሄዳል። ተምቹም እንግዲህ ተከትሎት እየሮጠ አብረው ይሄዳሉ ማለት ነው። እንግዲህ ተምቹ እናን የምናገባይ ከደየ ከደየሙን ነው እንደሚመታኝ ይለዋል። ይጨቃጨቅና ተያይዘው ወደ ሀናን ይሄዳሉ። ተንቹ እንግዲህ ገና ሳይሞቱ አባባ ኖላዊ፣ እኔ የሚነደኝ ደግሞ ለማይድኑ ገንዘቤ ማውጣቴ እያለ ተከትሎ ይሄዳል ማለት ነው አሲርን ዶክተሩም እንግዲህ የሆነ ታካሚ እያከመ ያለ ወይዘሮ ሜላት ደውላ ምን እንዳለችው ያንንም ያስታውሳል። እንደገና ደግሞ ያኛው ሰውዬ ደግሞ አሁንም መልሰው የአባቷን ወጭ እንደዛው አስፈራርተውት እንደቀየረው አስታውሷል ማለት ነው። በጣም በሚያሳዝን ሁኔታ ወይን ያህንቾ ግን ውስብስብ ያለባት ያቺ ወይዘሮ ባዩሽ የምትባል ጠማማ ሴትዮ ማለት ነው እንግዲህ ሁሉንም ነገር የአባቷንም ህክምና ሆነ የእሷንም የዲኤንኤ ውጤት ሁሉም ነገር ድፍንፍን ብሎ እንዲቀር ያስደረገችው እሷ ናት ማለት ነው። እንግዲህ ወይዘሮ ሜላትን ከተኛችበት አልነቃ በማለት የእሷን እየሰማች እንግዲህ ሁሉንም ነገር እያደረገች ትገኛለች ማለት ነው። ወይዘሮ ሜላት ለዶክተሩ ደውላ እንግዲህ ያልኩህን አደረግ ትለዋለች። አዎ አድርጌያለሁ እና ምን አለች ይላታል። ያላት አማራጭ ምን አምኖ መቀበል ነው ይላታል ማለት ነው። በጣም ጥሩ አድርገሃል ዶክተር፣ ከዚህ በላይ መቀጠል ብዙ ማውጣት አልፈልግም። ይገባኛል ይገባኛል ወይዘሮ ሜላት ይላል። እሱም ሁሉንም በሆዱ ያደረግና እንግዲህ ስልኩን ሲዘጋ ያው ያኛው እንዴት በምን አይነት መንገድ እንዳስቀየሰው መንገዱን ያስታውሳል ማለት ነው። ያው እንግዲህ የህክምናውም እንትን በአስፈራርታዎች እንደቀየረው እንደጨመረበት ያሳያል ማለት ነው። ዶክተሩም እንግዲህ የወጣው ገንዘብ ቀላል አይደለም፣ ይገባኛል ይገባኛል ስትለው እኔ እኮ ገንዘቡ ሳይሆን ልሸውደኝ የሞከረችው ነው ስትለው፣ ዶክተሩ መለስ አድርጎ ትንሽ ጠቆም ያደርጋታል። ግን እኮ እሷም ወዳ ላይሆን ይችላል ይላታል ማለት ነው። እውነትም እሷ ጋር ሊኖር ይችላል ይላታል። እንግዲህ የራሷ ጉዳይ ትላለች ማለት ነው። ወይዘሮ ሜላትም ምን እውነት አላት? ምንም እውነት የላትም። ሆን ብና እኔን ለመሸወድ ነው የሞከረችው ትላለች ማለት ነው። እንግዲህ ዶክተሩን ያው አስፈራርተው የሆነ ስህተት እሰራለሁ ብትል አጠፋለሁ ብሎ ያው ስላስፈራራው ነው ይሄን ነገር ብሩን እጥፍ በእጥፍ የጨመረው ማለት ነው። ሀንዬ ደግሞ አባት ጋር ሆና እየተንጎራደደች አሴር ይመጣል። ሀና አሴር መጣ ትለዋለች። ኧረ እዚህም ሰው አለ ይላል። ተምችም እንግዲህ እሱንም ሰላም ትለውና፣ እንግዲህ ቶሎ ብላ ተዚህ መውጣት አለብኝ የአባቴ ህክምና እንደዚህ ተቋረጠ፣ እንደምንም ብዬ አባቴን ማሳከም አለብኝ ትልና፣ ጠብቁ አባቴን አደራ ብላቸው ትሄዳለች ማለት ነው። ተምቹ እንዴት ነው ያህል ትለዋለች፣ ሰላም ነው ስላት፣ ምን ሰላም አለ ብላ እንግዲህ ትነግራቸዋለች ስለሁሉም ነገር ማለት ነው። ስርም መሆነው ነው ፋያው እንደዚህ ደየምኩት ጉድ ሆንኩላችሁ እኮ ስትለው፣ እንግዲህ ተምቹም አላልኩህም፣ ፋዘር ደይመዋል ይላል ማለት ነው። እስኪ አንተ ስንበል ይለዋል፣ ተምቹን። አሲር ሀንዬም ሰዎች እኮ አናሳክም ማሉኝ፣ ትለዋለች። ትኞቹ ሰዎች ሰራባቸው የነበሩት ናቸው? ለምን እንዴት? ይላል አሲርም። ሆነው ይላታል ማለት ነው። አሲር ምን የምናውቃለሁ? ትላለች ሀንዬም። እና ምንድን ነው መፍትሄው? ዶክተሩ ቀሪውን ገንዘብ ካላገኘሽ የግድ ህክምና ያስፈልጋቸዋል፣ ቀሪውን ገንዘብ ካላገኘሽ ግን መታከም አይችሉም ብሎኛል፣ ትለዋለች። ስለሆነ ደግሞ ይዘሽ ውጫለኝ ስትለው እንደዚህ ያማቸዋል፣ እንደዚህ ቁላልፈው፣ እንዴት ነው ይዘሻቸው የምትወጭው? ይላል ተምችም ማለት ነው። ይሄ ማነው አሲር አሲርም እሺ አሁን ምን እናድርግ ይላታል ሀንዬን። ሀንዬም በቃ እናንተ ዝጠብቁኝ እኔ የሆነ ቦታ ደርሼ የለምጣትልና ትሄዳለች። አሲር አደራ ከዚህ እንዳትነቃነቁ እዚሁ ጠብቁ ብላ እየሮጠች ስትሄድ፣ ሀና እያለ ተከትሏ ትሄዳለህ። አሲርም ታምቹ አንተ ዝጠብቀኝ ይለዋል። አሲር አንተስ ይለዋል። ዝምብላ ብቻዋን ስትሄድ ዝንብዬ ማየት አልችልም ይለዋል ማለት ነው እና እኔ ብቻዬን ይላል ልቱን በላሁን ዝም ብለህ ቁጭ በል እና ጠብቀኝ ልና አሲርም ትቶት ይሄዳል፣ ተምቹን ተምቹም፣ እንግዲህ አሲር ትቶት ሲወጣ ፋያው፣ ፋያው አይሰሙም እንዴ በቃ ደግመዋል ማለት ነው ያለ እንግዲህ ብቻውን ይነጋገራል። ተምቹም እንግዲህ ወይኔ ተምቹ ጭራሽ ከሬሳ ጋር ነው ቁጭ ያደረጉኝ ይላል። ወይዘሮ ሜላት ደግሞ ለልጆቿ ምግብ ልሰራ እየተዘጋጀች ያለ እርግብ ትመጣና ምን እያረግሽ ነው ማየ ትላታለች ሀና። ከዚህም በኋላ ትመጣ ለልጆች ምግብ አብስዬ ላበላችሁ ነው ትላለች። እኔ እያለሁ ትላለች፣ አብሬሽ እኔ እያለሁ አንቺ አስተሪ አንቺ ረፊ ትላታለች ማለት ነው። አይ እንደዛ ከሆነ አምረን መስራት እንሰራዋለን ይባባሉ ና ይስማማሉ፣ ሁሉ ተስማሙ። በኋላ እንግዲህ በቃ እንስራ በዛውም ሙያ ለምዳለው ስትላት እስካሁን ሙያ አልለመድሽም ትላታለች። አይ የእናት ይበልጣል ብዬ ነው ትላታለች። ከዛም እንግዲህ እማዬ የሆነ ጥያቄ ልጠይቅሽ ፈልጌ ነበር፣ ትላታለኝ። ጠይቂ፣ ትላታለች። ስሜን መቀየር ፈልጌ ነበር ከርጌ ወደ ሀሴት ትላታለኝ። መብት አለች ሁሉንም ነገር የማድረግ ሁሉም ነገር መብትሽ ነው። ገንዘብ እንደት ምን አውቃ እንግዲህ ለማስመሰል። አይ እኔ ለገንዘብ ሳይሆን በቃ ማርፈው ስሜ ተቀይሮ በዛው በስሜ ስጠራ ነው ምናምን ትላለች። እንግዲህ ወይዘሮ ሜላትም የምትፈልገውን ነገር ሁሉ የማድረግ ግዴታ አለበት። ስምሽንም መቀየር ትችያለሽ፣ ይሄም ደግሞ ደስ የሚል ነገር ነው ትላለች። እሷ ምን ልታረግ እንደሆነ ነገሩ አልገባትም። ከተኛችበት መንቃት አልቻለችም ማለት ነው። ሜራ ወይዘሮ ሜላት ሴትዬ ትላታለች። አንቺ እኮ ስለምትፈሪ ነው እንጂ ላንቺ የሚሆነውን ሁሉ ድርሻሽን ሁሉ የመስጠት መብት ግዴታ አለኝ አለብሽ መሰጠት አለብሽ ትላታለች፣ ማለት ነው። እሷም እንግዲህ ማስ መሰሏን ትቀጥላለች። እማኔ ለገንዘብ ወይም ለውርስ ብዬ አይደለም እዚህ የመጣሁት ልጅነቴ ስለተመለሰልኝ ብቻ ነው ትላታለች። የምር ወይዘሮ ሜላት ይሄ ሚስጥር ሲወጣ እርግብን እኔ እንጃ እርግብን እንዴት ታያታለች? እንደገና ደግሞ ሃናነስ በምን አይኗ ነው ቀጥ ብላ ማየት የምትችለው? ይሄ በጣም ነው የናፈቀኝ ማለት ነው። ከዛም የሚሞጋገሱና በቃ ምግቡን ሰርተን ወደ ሳሎን እናቅረብ ትላታለች። እሺ ማየ በቃ ብለው ወደ ምግብ ስራቸው ይቀጥላሉ ማለት ነው። አሲርም እንግዲህ ሃንዬን ተከትሏት ሎ ሀና ሀና፣ ወደ የት ነው ሩጫሽ? እንደ አሲር ከየት መጣ አባቴን ጠብቅልኝ ብያለሁ ነበር እንደ በጣም ትበሳጭበትና፣ አንዳንድ ነገሮችን ትነግራለች። አባት ቢሆን ጥለው አትወጣም ነበር። እንዴት ነው እንደዛ ደራብዬ ምናምን ብላ ተበሳጫ አይታ ትናገረውና እሱም እንግዲህ ተምቷል አይደል። እንዴ አንቺ ግን ወደየት እየሄድሽ ነው? ገንዘብ ፍለጋ፣ ገንዘብ ፍለጋ ወደየት ነው የምትሄደው ሲላት እንግዲህ ወደ ሰዎቹ ጋር መሄድ አለብኝ ትለዋለች። እኔ ምከተልሻለሁ፣ እከተልሻለሁ ሲላት አይ፣ ይሄ ሊሆን አይችልም፣ አንተ ተመለስ ብላ ጥላው ትሄዳለች ማለት ነው። ሴትዮዋ እግሯ ስር ወድቄ መለመን አለብኝ ስትለው አስርም እንደሱማ መሆን የለባትም ወርደሽ፣ ዝቅ ብለሽ እሷን መለመን የለብሽም ይላታል። አይ መለመን ባት ለአባቴ ስል ሁሉንም ነገር ማድረግ አለብኝ ዝቅ ማለት አለብኝ ብላ እንግዲህ እየሮጠ ትሄዳለች ማለት ነው። ዛ ይሄ ሴትዮ ግርስር እንድትወድቂ አልፈልግም ክብርሽን እንድትሸጪ አልፈልግም ምናምን ይላታል። አሴርም እንግዲህ አልችልም ይሄን ማድረግ አልችልም፣ አባዬን እንደምንም ብዬ ማዳን አለብኝ ትላለች። ንተ አባትህ ስላልሆነ ምንም ሌላ አንተ አባትህ ስላልሆነ ምንም ላይ መስልህ ይችላል፣ ለእኔ ግን አለሜ ነው አባቴ ነው ትልና እንግዲህ አሲርን ያልሆነ ነገር ትናገረዋለ ያው ድንብርብር ድንግርግር ስላለባት ማለት ነው። እኔን ለማሳከም ምንም ቢሆን አደርጋለሁ ትለዋለች። ምን ይላል አሲርም፣ እሷም መልሳ ደግማ ትለዋለች። አባትህ ቢሆንማ እንደዚህ አትልም ነበር ትላለች። ያውም ከእኔ ቀድመህ ነበር የምትገኘው ትለዋለች። አና እንደዚህ የማደርግ ይመስልሻል እኔ የምችለው ነገር እያለ ካለ ዝም የምል ይመስልሻል? አላቅም ትለዋለች አንኝ ባታ ጊዜኝ እንኳ ልታስቆመኝ አትሞክር ብላ እንግዲህ ከነሀና ከነ ወይዘሮ ሜላት ቤት ትሄዳለች ሲርም ወደ ሆስፒታል ይመለሳል ማለት ነው ሰላምዬና ምላሴ ደግሞ እናታቸው የሰራችላቸውን ቁርስ እየበሉ እማየኮ ከተነሳች የሚያክላት የለም በሙያ እያሉ እንግዲህ የእናታቸውን ሙያ እያደናነቁ ምግባቸውን ይመገባሉ ማለት ነው ሰላም ሰላምዬ ምላሴን የሆነ ነገር ሳልነግርህ እያሰብኩ ነው ትለዋለች። አንቺ እኮ ስታስቢ አይድረስ ነው፣ ደግሞ ምን አሰብሽ ይላታል ማለት ነው። እየቀለድኩ አይደለም ትለዋለች። አትጎጂ ነገርኝ ሲላት ትምህርት መጀመር አስቤያለሁ ትለዋለች። ድንግጥልና ምላሴም እንግዲህ ማ ማለት ይላታል። ሰላምዬ ማለት ምን ማለት ነው አማረኛ አይደል እንደ እያወራ ያለሁት ትለዋለች ማለት ነው። እሱማ ነው ግን ማመን ከብዶይ ነው ይላታል። ምላሴ ቆይ ግን ለምንድን ነው እኔ የማደርገው እያንዳንዱ ነገር እንደ ተአምራዊ ነገር የሚገርማችሁ? ትላለች ማለት ነው ሰላምዬ እሺ ለምን ትጮህ ያለች ሰላምዬ ይላታል ምላሴም እንዴት ነው የማልጮኸው እኔን የተለየች ፍጡር አርጋችሁ ማሰባችሁን አቁሙ ትለዋለች ሽምን እንደሱ እኮ አይደለም እሺ ምንድን ያሰብሽው ትምህርቴን ካቆምኩበት መቀጠል እፈልጋለሁ ቆይ አንተ ምን ትመክረኛለህ ትለዋለች ይሄ እኮ በጣም ደስ የሚል ነገር ነው ይላታል ማለት ነው ምላሴ ምንም ምክር አያስፈልገውም። ለማየ ነገርሻት? ይላታል። አይ አልነገርኳትም፣ መጀመሪያ አንተን ላዋራ ስለፈለግኩ ነው ትለዋለች። ይሄ እኮ ምንም ማውራት አያስፈልገውም፣ እማየ ብሰማ በጣም ነው ደስ የሚላት። ስለዚህ ዝም ብለሽ ሳይሆን እያወራስ ጀምሪ ይላታል ማለት ነው። ማንኛውም እኔ ከጓደኞች ጋ ልወጣ ነው ይላታል ማለት ነው። እንደዛ ከሆነማ ለብሼ መጣሁ ጠብቀኝ፣ ትለውና እንግዲህ ሰላምዬና ምላሴ ተያይዘው ይወጣሉ ማለት ነው። ምንም እንግዲህ ፋያው ፋያው እየሞደ እየያዙብኝ አይደለም አይደል እንግዲህ ከደየሙም ነገ ከደየመ ማመኑን ይነግራል። የሚያስቅ ልጅ ነው። የልጅ ግን ሰው ግን አይደበረውትም እንደ ሀመቾ ቢያዋት እንዴት እንደት ተጨነቀች እያለ እንግዲህ ብቻውን ያወራል ማለት ነው። እንግዲህ ፋያው አልደየሙ ከሆነማ የሆነ ነገር ማድረግ አለብኝ እያለ እያሰበ ነው ማለት ነው። ያው እንግዲህ ታምጩ ያስብ ያስብና እንግዲህ አዎ ይላል። ያን የቁም ሬሳ ደውዬ ማግኘት አለብኝ ይላል። እንግዲህ ያን ፎቶግራፍና መስቀል እየሰጠው ልጅ ማለት ነው። ከዛም እንግዲህ ስልኩን አውጥቶ ሲደውልለት ጭ ይላል ያኛውም። ይሄ ደግሞ አይፋታኝም እንደ ገገማይልና ዝግጅት ያደርግበታል ማለት ነው ዘጋበትም ተምቹ እንግዲህ ወይኔ ተምቹ እኔም ላይ ስልክ ዘጋ፣ አንተ የነፍስ እንጨት የሆንክ ልጅ እያለ ይላል ማለት ነው። አለፋታህም፣ እገልሃለሁ፣ እኔ ተምቹ አይደለሁም እያለ እንግዲህ ተምቹን ብቻውን ይዝታል። ታንየም እንግዲህ ከድንገት በሩን ክፍት ታደርግና እነ ወይዘሮ ሜላት ቤት ሄዳ ወይዘሮ ሜላት ሳላ ብትቀመጠችበት እግሯ ዝር ድፍት ብላ እባከውነት እባከወትነት እዬ እባከዎትን እያለች እንግዲህ እህትም ማጽናት አለች። ወይዘሮ ሜላትም ምንድን ነው ሀና ትላታለች። እባከዎትን አይጨክኑብኝ አባቴ ሊሞትብኝ ነው፣ እባክሽ ብላ ብትም ማጽናትም በጭራሽ ምንም አልመሰላትም። አባቴ ሊሞትብኝ ነው፣ እባክዎት እናሳክሙልኝ ስትላት፣ አሁን ከግሬ ላይ ተነሽ ትላታለች። አንዬም እንግዲህ እሺ ካላሉኝ አልነሳም፣ በፍጹም አልነሳም ትላታለች ማለት ነው። አልነሳም እትዬ፣ አባቴ ታሟል በጣም ሳይታከም ሊሞትብኝ ነው ትላለች። እኔ ምን አገባይ ታዳ ትልና በካልጆ ብላ ውርውር ታደርጋት እና አንቺ ልጅ ግን ጤና የለሽም ትላታለች። በጣም ባለጌ ሆናለች እዚህ ላይ ወይዘሮ ሜላት የሰው ልጅ በዚህ ልክ ዝቅ ማድረግ እና እንትን ማለት የለባትም፣ የፈለገ ነገር ቢሆን ማለት ነው። ለሰው ልጅ ክብር ይገባል። የሰው ልጆች ሁላችንም እኩል ነን። በዚህ ልክ ግን ማድረግ የለባትም ነበር ማለት ነው። ያው እንግዲህ ድራማ ስለሆነ ነው። ቢሆንም ደግሞ ትንሽ ይከብዳል። በዚህ ልክ ስትንገለታታ ማለት ነው። አንቺ ልጅ ግን ጤና የለሽም ስትላት የእኔ ጤና የሚወሰነው ባባዬ ነው ትላለች። አንየም ባዬ ደግሞ ሆስፒታል ነው ባየራሱ ራሱን ስቶ ሆስፒታል ነው። ስለዚህ ስለዚህ እኔ ጤነኛ አይደለሁም ማለት ነው ትላለች፣ ንዬም እያለቀሰች እና ምን ይሁን ነው የምትይው? እትዬ በጣም አዝነውብኛል፣ ላውቃለሁ ግን ደግሞ ባክሽን ብትላት ግን ምንም ልሰማት አልቻለችም። ጨካኝ ነች የምር በቃኝ እባከው ስትላት በቃኝ የቻልኩትን ያክል እረድቻለሁ እትዬ አውቃለሁ አቅመው እችን ታክል ብቻ አይደለችም እባከው ነርፊ ብትላት ምንም ልሰማት አልቻለችም ማለት ነው። ነርፊ እንግዲህ እንደዛ ስትማጸን ስታያት ሀናንን ደስታ ይውጣታል ማለት ነው። ይሄን ነው ስለሆነ የምትፈልገው ምየም ገንዘብ እንደማይጠገብ አውቃለሁ ግን እርስ የገንዘብ ችግር እንደሌለበት አውቃለሁ ግን ደግሞ አሁን ስለተቆጡ ነው ብትላትም ለማሳመን የተለያዩ ቃላቶችን ብትጠቀም ልሰማት አልቻለችም ማለት ነው ሁሉንም ነገር አቃለሁ አቃለሁ አትበይ። ራስሽን ደግሞ ከሰው በላይ ነኝ አትበይ ትላታለች ማለት ነው። አረኔ ከሰው በላይ ነኝ አልልም ትላለች። አንዬ ግማ ደጋግማ ከልጆች ጋር አጣላሽኝ፣ በህይወቴ አትግቢ። በቃ የምር በጣም ወይዘሮ ሜላት አብዝተዋለች ማለት ነው። ይህም እንግዲህ እኔ ውሸታም አይደለሁም እውነት፣ ግን ርቅ እንዴት ተቀበረች? ለምን እንደሆነ አላውቅም ትላታለች። ድጋሚ ማስተባበያ ትላታለች እንግዲህ። አንዬም ሰው መለመን እንደማልወደድ ሰው የሚያውቃሉ መጥፎ ሴት ነሽ እያልሽኝ ነው ይሏታል ማለት ነው። ያው ሁሉንም ነገር ነግራቸው ተቤታቸው ውልቅ ብላት ኃላፊነት ሄዳለች። በጣም እንግዲህ በፍጹም ትላለች ማለት ፋቆርጭ ለእርስዎ ኃላፊነት ሰጠሁት ትላለች እርሰውም ኃላፊነቱን ወስደው አኮሩኝ በጣም አመሰግናለሁ ትላለች። አንድ እውነት ግን ተደብቅ አትቀርም በማለት እርግብን አየት ታረጋት እና ውልቅ ብላ ትሄዳለች። መሰያው እርግብም የማያይዞች ተረጋጊ። በመቀጠል ደግሞ ይሄ የተምቹ ፎቶ መስቀል የሰጠው ልጅ ቁጭ ብሎ ብቻውን እያሰበ ያለ ሙንትዬ የሚባለው አረመኔ ማለት ነው ይመጣል። ማለት ነው ቆይ ምናባት አባት ፈልገህ ነው የፈለግከኝ ይለዋል ማለት ነው። ኧረ ተቸግሬ ነው ይለዋል ማለት ነው። እንግዲህ ከእሱ አይወራም ተቸግሬ እኮ ነው ሲለው ምንድነው እንዳሮጊት የምትጎትተው ምንድነው የሆንከው የሆንከውን ተናገር ይለዋል ማለት ነው ጋይ ነው ይለዋል ማነው የሚገለህ ተምቹ ተምቹ ተምቹ ተምቹ ይላል ያ መስቀሉንና ፎቶውን እየሰጠኝ ይለዋል። ምን ፈልጎ ሲለው እንግዲህ ብር ፈልጓል፣ ካላመጣ እገልሃለሁ እያለኝ ነው ይለዋል ማለት ነው። እንግዲህ ይሄ ሙንቴ የሚባለው አረመኔ ሁሉንም ነገር ያስቀየሰው፣ የሕክምናውንም ሆነ የዲኤንኤውን ውጤት ያስቀየሰው ሰው ነው። በጣም መጥፎ ሰው ስለሆነ መልሰህ ተምቹን እንድታገኝ አልፈልግም ይለውና እንግዲህ ስልኩ ሲለው እኔ ሳልሆን እኮ የማገኘው እሱ ነው ፈልጎ የሚያገኘኝ ይለዋል ማለት ነው። ልጁ እንግዲህ እኔ አላገኘውም ቢለውም እደፍሃለሁ ያገኘው ብሎ አስፈራርቶት ስልኩንም ቀማምጦት ቀማምቶ ጥሎት ይሄዳል ማለት ነው። ያገኘኸው ቀን ተመልሰህ ቤት አትገባም ብሎ ያስፈራረዋል ማለት ነው። እሱም ልጁ እሽመንትዬ ብሎ ተስማምቶ ይለያያሉ። ይሄ ስልኳን ይዛሀት አላ ይለዋል፣ እንዲሰጠው ስለፈለገ ይችን ስልክ መቼም አታገኛትም ብሎ ትሄዳል። እሽመንትዬ ብሎ አፉን አሳርፎ ቁጭ ይላል ማለት ነው። ሲርም እንግዲህ ከዶክተሩ ጋር ሄዶ ዶክተር ላናግረህ ፈልጋለሁ። ስለምንድ ነው የምትናግረኝ? ስለ ፋዘር። ፋዘር ማን ናቸው? ስለ ሀናባት ይላል። ዶክተሩም እንግዲ ሲርም ፋዘርዬ ምርጥ ሰው ናቸው። የፋዘርዬ መዳን ለብዙ ሰው ብዙ ሰው ተስፋ ነው ይላል። ተገን ሀናን ይዘሽ ውጭ አላችኋት ይለዋል። ና ያለው እኛ ይዘሽ ውጭ አላልንም ይላል ዶክተሩ። ምሩም እሷ ግን የነገረችኝ እንደዛ ብላ ነው ይላል አሲር። መውጣት እኮ የመጨረሻ ምርጫ አይደለም። ሌላ ምን አማራጭ አለ ዶክተር? ይለዋል ገንዘቡን መክፈልና ማሳከም ነው። ምን ቃሉን ታሽሞነ ሙነዋለ ይላላት። ገንዘብ እንደሌላት እያወቃችሁ ገንዘብ አምጪና ማሳክም ማለት እኮ ያው በቻይነኛ ገንዘብ ከሌለሽ ይዘሽ ውጭ ማለት ነው ይላል። ከዛም እንግዲህ አሲር በርካኪልና ከጉልበቱ ከዶክተሩ ስር ወድቅና እባክህን አክማቸው እባክህን ኩላሊቴንም ቢሆን ውሰዱና በሱ አሳክሙልኝ አድኑልኝ ይላል ማለት ነው። የምር ሀቂቃት ዝን ላይ ማለት ነው። ከዚህ ድራማ የተማ በዙሪያችን መጥፎ ሰዎች ቢሆኑም ከጎናችን ደግሞ ጥሩ ሰዎች አይጠፉም እና በሀንዬ ዙሪያ ሁላቸውም ከጎኗ ናቸው፣ ጓደኞቿ ማለት ነው። እንግዲህ ምላሴና ሀንዬም ከጎኗ፣ ምላሴና ሰላምዬም ከጎኗ ቁመውላታል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን ዝ ላይ አቆማለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሰላም ለሀገራችን ኢትዮጵያ ይሁን። ሰላም ለሕዝቦቿ ይሁን። ሕዝቦቿንና ኢትዮጵያን ከክፉ ነገር ይጠብቅልን። እኛንም በስደት ዓለም ላይ ያለነውን በያለንበት ወጥቶ ከመቅረትና ከክፉ ነገር ይጠብቀን። ይጠብቃችሁ እያልኩኝ ቪዲዮውን እዚህ ላይ አቆማለሁ ማለት ነው። ሰላም ሁኑልኝ። ሰላም ቆዩልኝ።